መድፈራቸው ሳያንስ ለስንትና ለስንት ከደፈሩ በኋላ ያልበቃቸው ብሎ በፌሮ መጨቅጨቅ ማለት ኢና አሊላህ ወኢና ይላሂ ራጁ ለጆሮ ይከብዳል። በጣም የሚያሳዝነውና የሚያሰቅቀው ይች ልጅ ሶስት ጊዜ ልጇን ልጥል ሞክራለች። ሶስት ጊዜ ጥላው ስትሄድ እማ ሲላት ትመለሳለች። የእናት አንጃቱ ነው። ጥላው ስትሄድ እማ ይላታል ትመለሳለች። ሶስት ጊዜ ለመጣል ሞክር አልተሳካላት። ህልሟን ማንነቷን እሷን ካጣች በኋላ ጎዳና ትዳዳልሆች። በመጨረሻ በጣም የሚያሰቅቀውና የሚያስገርመው ነገር ደግሞ ይህን ቪዲዮ እንኳን ከተናገረች በኋላ ህዝብም እንዳይረዳት መንግስትን መርዳት እና መንከባከብ ሲገባው ጭራሽ ደግሞ ኤቢኤሶች ይህንን ይባስ ብለው ይህን ቪዲዮ በምን ምክንያት እንደሆነ አላቅም አጥፍተውታል። ይህን ነገር ካሳለፈ በኋላ ማንም ቢሆን እንደ ጤነኛ አእምሮ ይዞ የሚንቀሳቀስ ይኖራል? ሀቂቃ። ሰላም ዓለይኩም ወረህመቱላሂ ወበረካቱ። ጉዳይ የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ይደረሳችሁ። ክብራንና ክብራን ተመልካቾቼ ዛሬ በጣም ለጆሮ የሚሰቀጠጥ የሚያም ነገር ነው ይጀላችሁ የመጣሁት ማለት ነው። እንግዲህ አንዲት እህታችን ወይም አንዲት ልጅ አሰቃቂ አሰቃቂ ነገር ደርሶባት በሶሻል ሚዲያ አሁን ቲክቶክ መንደር ወይም በተለያየ መጀመሪያ የቀረበችው በኢቢኤስ ነበረ በተለያየ ቦታ ተረጫይቶ ይገኛል። ነገር ግን ይቺ ልጅ የዚች የልጅ ቪዲዮ በመጀመሪያ ደረጃ ኢቢኤሶች ስንቱን ቆርጠውት ስንቱን አስተካክለውት እንደለቀቁት አላህና እነሱ ይወቁ፣ ፈጣሪ ይወቅላቸው። ነገር ግን ይህ ከሆነ በኋላ እንደገና ደግሞ በጣም አሳማሚው ነገር ምን እንደሆነ ታውቃላችሁ? ከማህበራዊ ሚዲያ ፕላትፎርም ላይ ያ ቪዲዮ እንዲነሳ አድርጓል። ህዝብ እንዳይረዳ፣ ህዝብ እንዳያግዛት፣ ህዝብ ምናልባትም ደግሞ አጀንዳው ምን እንደሆነም ሳይታወቅ በቃ ምንም በማስመልከት እንደሆነ አላውቅም። ከዩቢኤሶች ከድረገጻቸው ላይ አጥፍተዋል። ነገር ግን ሶሻል ሚዲያ ላይ በእርግጥ ተሰራይቷል። ሌሎች ሰዎች ሌሎች ዩቲዩበሮች ለጥፈውታል። ይቺ ልጅ ምን አለች? እስኪ መግቢያዋን ብቻ ቀንጨብ አድርጌ ከሀያ ምናምን ደቂቃ ትንሽ ላሰማችሁ። እዚህ ጋር ዳምቱ ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ፣ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ እየወተትኩ ጀመር የጀመርኩ እንዳላዝላት አልችላትም። ከዚ አብረን ነው እኮ የምንሄደው። አንድ ንቁት ይችላል ድምፅ ስትለኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ። ኢና ሊላሂ ወኢና ሊላሂ ራጁ። እንግዲህ አስቡ መደፈርም አይነት አይነት አለው። ከተደፈረች በኋላ ለስንት የሚሆኑ አስር ይሆኑ አስራ አምስት ሲሆኑ አይታወቅም። ከተደፈረች በኋላ ደግሞ ምንድነው የተደረገችው? ምን የተደረገችው በፌሮ ነው የሚጨቀጭቋቸው። ኢና ላ ወኢና ላ ራጅ። ሰው አእምሮ እያለው ከሴት ልጅ ተፈጥሮ ይህንን ነገር ማድረግ ወላ፣ በጣም ነው የሚያሳፍረው። ከሁሉም ደግሞ አሳፋሪው ማን እንደሆነ ታውቃላችሁ? ይህን ጉዳይ ለማግበስበስ ይህን ጉዳይ ለማድበስበስ የሚሄዱ ሲሆን ሲሆን ሲሆን መንግስትም ቢሆን ጸጥታ ኃይሎችም ቢሆን ሌላም ይሁን ይህ ነገር እስከ መጨረሻው ድረስ ሄደው ለህዝቡ ማሳወቅ ሲገባቸው ጭራሽ ኢቢኤሶች ራሱ ተገደውም ይሁኑ በውድም ይሁኑ በምንም ይሁን ከድረገጻቸው ላይ ማንሳቱ ማስነሳቱ እናላ ያማል። በጣም ነው የሚያመው። በጣም ነው የሚያስለቅሰው ማለት ነው። በጣም ማለት ነው ያሳፍራልም ጭምር። እናት ያለው እህት ያለው በዚህ ቪዲዮ ሊጨክን አይችልም። ይህንን ነገር እቺ ልጅ አጋጣሚ የሆኑ ህይወት አተረፈ እንጂ ከዚች ልጅ ጋር የነበሩ ማዕት ነበሩ። ዩኒቨርሲቲው አልተጠቀሰም እንትኑ ላይ ማለት ነው፣ እዚህ ቪዲዮ ላይ ለምን ምናልባትም ደንቢ ዶሎ በባለፈው የጠፉት ይሆናል። ደንቢ ዶሎ ነው የሚባለው ቦታ ሌላም ይሁን ብቻ የትን ቦታ ይሁን ልሽ አልተጠቀሰም። ለምን እንደ ሌሎቹ ይችን ሴት መንግስት ጥላ ከለላ ሆኖ የሆነ ነገር ለምን አላረገላት? ለምንስ ቪዲዮ ተነሳ ልሽ ማብራሪያ ከተነሳሽ ማብራሪያ ለምን አልተሰጠም? ይቺ ሴትስ ከቪዲዮ በኋላ የት ነው ያለችው? ምን ላይ ነው ያለችው? ህይወቷ ምን ላይ ነው? ብዙ ጥያቄዎች አሉ። እንደ ጉዳት ሳስበው ግን ሰው የሆነ ሰው ማሰብ የሚችል ማገናዘብ የሚችል ሰው ይህን ቪዲዮ አይቶ ይጨርሰው ይጨርሰውም አእምሮ ሰላም አያገኝም። እውነት ለመናገር ማለት ነው፣ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው፣ በጣም ነው የሚያስለቅሰው። አስባችሁታል? ይች ሴት ተደፈረች፣ ተደፍራ እራሷን አታቅም በፌሮ ተቀጥቅጣ ራሷን አታውቅም። በኢቭን በራቁታቸውን አሰልፈዋል። ምን አይነት ሞራል ላይ እንዳለች አስባችሁታል ይች ሴት ምን አይነት ላይ ምን አይነት እንትን ምን አይነት የተግማማ ምን አይነት አስተቃቂ ዘግናኝ ሰቅጣጭ የሆነ እንትን እንዳሳለፈች አስባችሁታል። የሴት ልጅ መከራው ብዙ ግን፣ የዚህ ተለየ ብዙ መከራዎች ብዙ ሰቅጣጭ ነገሮች ለጆሮ የሚከብዱ ሰምተናል። የዚህ ወላ ይለያል። በዚች በትንሿ እድሜ እንደዚህ አይነት ነገር ሰምቼም አይቼም አላውቅም። ሀቂቃ ማለት እኔ ሌላ ምንም አልልም፣ ምንም አልልም። ይቺ ሴት አጋጣሚ ሆና ወደ ሚዲያ መጣች። ግን በዛ ጦስ ታሪኳን ሰምታችሁ ከሆነ ጎዳና ላይ ሆናለች። በዛ ጦስ ማንነቷን አታለኝ በዛ ጣት ህልሟን አታለ። በዛ ጦስ ልጇን እንኳን ሁለቴ ሶስቴ ለመጣል እየቃጣች እማ ሲለኝ አላስቻለኝም፣ እማ ሲለኝ አላስቻለኝም ትላለች። መልሳ ታነሷል። ልጇን አስባችሁታል። በጣም እኮ ነው ነገራቱ። በዚህ በእሷ ቦታ ሆናችሁ ብታዩት ለደቂቃ አቴንሽን ወስዳችሁ እስኪ እንደው በእሷ በኩል ቀጥ ብላችሁ በእሷ የእሷ ነገር ቢደርስብን ብላችሁ አስቡት። ምን ነበር የምታደርጉት? ምንስ ነበር የሚሰማችሁ? ወዴትስ ነበር የምትሄዱት? ሰውስ ሲቀበላችኋል፣ ያዳምጣችኋል? ጎዳና ላይ ሱ ናችሁ ማውራት ስትችሉ ይሆን አችሉ ምናልባትም አላህ ካጠነከረው ውጭ ልክ እንደሷ ጠንካራ ያልሆነ ሰው ካልሆነ በቃ ይህንን ሊያልፈው አይችልም። ያንንም ተውት፣ ሚዲያ ላይ መጥቶ መናገር መቻሉ ራሱ ትልቅ ጥንካሬ ነው። የሚያሳስበው አሁን ግን የዚች የልጅ የት እንደደረሰች አለመድረሷ፣ የት እንደደረሰች አለመታወቋ ያ ማለት ቪዲዮ ተነሳ ከዛ በኋላ እሷ ሰላም ትሁን አትሁን የሚያሳስብ ነገር ነው። ቪዲዮ ምክንያት እንደተነሳ ጠያቂዎቹ፣ ጋዜጠኞች የእነሱ ደህንነት የመሳሰሉ የተለያየ ነገር እንሰማለን። ትክክለኛውን አላህ ነው የሚያውቀው። ነገር ግን አሁንም መሆን ያለበት እንደነዚህ አይነት ተጎጆዎች፣ እንደዚህ አይነት ተበዳዮች ሲኖሩ ፍትህ ማግኘት አለባቸው። ፍትህ ላለ እሷንና መሰሎቿ ወይም ደግሞ በእንደዚህ አይነት ጉዳይ የሚሆን በሌላ ጉዳይ ለሚሰቃዩ እህቶቻችን በቃ ይበላቸው። ከሰው ፍርድ ትቻለሁ እኔ። ከአንዱ አምላክ ከአላህ ከሱ ብቻ ነው እኔ ፍርድ የምጠብቀው። ከሱ ብቻ ነው ፍትህ የሚገኘው። እሱ ብቻ ነው አድል የሆነ ፍትህ የሚሰጠው። እንሻአላህ አላህ የእያንዳንዱ በምድር ላይ የምንሰራውን ሁሉ ይበቃ ወይ ደግሞ ኸይር ከሰራን ይመነዳል። ይህን ዳረሱት ማንም አላግጦ ማንም የሻውን ሰርቶ ማንም እንደፈለገ ሆኖ አይቀርም። እመኑ፣ ማለት ነው ያቺ ቀን ደርሳለች።